እነሱ ይረዱ እኛ ባርከን እንበላለን ብለው፣ ቅድስት ናት የአዳም ኃጢአት የለባትም። ከምንድን ነው ያዳ ናት? ከእኛ ቤተ እምነት ውጭ ያሉ እርዶችን በአጋጣሚ ብንበላ ምን ሊያስከትል ይችላል? ክርስቶስ የሞተለት ወንድም በአንተ እውቀት ምክንያት ለምን ይሰናከላል ይላል። አዳምና ሔዋን ኃጢአትን ሳይሰሩ ዕፀ ሕይወትን ይበሉ ነበር ወይ ሳይበሉም ነበር? ቅድም ካነሱት ጋር አብሮ የሚሄድ ስለሆነ በተወሰነ መንገድ ሁለቱን ጥያቄ አንድ አድርጌ ላንሰው። በተለይ ይሄ እንግዲህ ያልነሳውን አላዳነውም የሚል ሀሳብ በተለያየ መንገድ ሲነሳ እንሰማለን። ይህ ማለት በሌላ መንገድ ያው የነሳው የጎሰቆለውን ነው እንደማለት ነው። በሌላ አውድ ስናየው የዚህ የዚህ ጥያቄ ትርጓሜ ማለት ነው። እና ከዚያ አንጻር እንደው ይሄ የጎሰቆለ ባህሪ ነበረ ማለት ነው። ያልነሳውን አላዳነው የሚል ትርጓሜ ካለ አንድ። ሁለተኛ ከዚሁ ጋር ተያይዞ ደግሞ ድነትን ስለሚያነሳ ቅድም አንስተዋት ያለ መቤታችን ንጽሕና፣ ቅድስና ሰው ሁሉ ለመዳን ግድ ቅድም አንስተውታል፣ ቤዛ መሆን ነበረበት ጌታችን። ነገር ግን ይህ የድነት ህይወት ለመቤታችን ደግሞ በዚህ መንገድ የተገባ እና አስፈልጓታል እንደ ሌሎች ሁለቱን አብረን ምናልባት የጎሰቀለ ባህሪን ካነሳን ምላሹ አብሮ እግረ መንገዱን ይሄዳል ብዬ አስባለሁ። እሺ እንግዲህ ሰሞነኛ የሆኑ ጉዳዮች አንዳንድ ጊዜ ባይበዙ ብዬ በግሌ እንኳን እመክራለሁ ያ ማለት ምንድን ነው ዝም ብሎ እንዲሁ ርዕስ በተሰጠን ቁጥር ማወቅ የሚገባንን በአጋጣሚ መማር ጥሩ ነው ዮሀንስ አፈወርቅ እንዳለው እንኳን ተነሳችሁ እንኳን መጣችሁ እናንተ ተጠራጣሪዎች የረሳናቸውን የተውናቸውን መጻሕፍት እንድናነባ አድርጋችሁን ብሏል ችግር የለውም ግን በሌላ መልኩ ደግሞ እንዲሁ ዝም ብሎ ሚዲያ እንደ ጎርፍ የሚወስደው ሕዝብ እንዳንሆን ትንሽ ስጋት ስላለ፣ በግሌ ለማንኛውም ቤተ ክርስቲያናችን የነሳውን ያልነሳውን አላዳነውም የሚለው ቅዱስ ጎርጎሪዎስ ነፍስ አልነሳም እያሉ የሚክዱ እንደነ አቡሊላሪዎስ አይነት መናፍቃን ተነስተዋል። ከዚያም በኋላ ደግሞ እንደ ቅዱስ ኤፍሬም ሶሪያዊ አይነት ሊቃውንት መልስ እየሰጡ ነበረ፤ እና ይሄ ክህደት ለምሳሌ አዳም ነፍስም ስጋም ነው አይደለም፣ እና ህየንተ ነፍስ ኮኖ መለኮቱ፣ በመለኮቱ በነፍስ ፋንታ መለኮት አለው ህያው የሆነ ፣ ስለዚህ ነፍስን ከሰው አይፈልግም፣ ነፍስን አልነሳም ነፍስን አልተዋሃደም፣ ከመቤታችን የተዋሃደ ስጋዋን ነው እንጂ ነፍሷን አይደለም፣ የሚል ክህደት በብዛት ተነስቷል። ሌላም ሌላም መናፍቃን በወቅቱ ተነስተዋል። ቢነሳውም ኢምፔሩ የሚባል በተለይ በሊቃውንት ትርጓሜ ላይ ኢምፔሩ የሚባል ሰማይ ላይ ጥሎት ሄደ የሚሉ ደግሞ ሌሎች አሉ። የሚገርማችሁ ኢምፔሩ የሚባል ቦታ ላይ ጥሎት ሄደ ስጋውን። ከዚያ ለፍርድ ሲመጣ እንደ ለምድ እንደ ልብስ ያወልቀዋል፣ ይጥለዋል፣ ይለብሰዋል የሚሉ ሌሎችም ነበሩ በዘመኑ። እና ለነሱ ሁሉ መልስ ሲሰጥ አባቶቻችን ሊቃውንት ምን አሉ? ይሄንን ቃል አዳም የበደለው በነፍሱም በስጋው ነው። የተፈረደበትም ሲሆን ሄደው የወረደው በግራጋን ተቀጥቅጦ የተገዛው በነፍስም በስጋውም ነው። ስለዚህ ክርስቶስ አምላካችን ነፍስን አልነሳም የምትሉ ከሆነ ያልነሳውን ነፍስ አያድንም አላዳንም ያዳነውን ብቻ ነው ስጋው ብቻ አድኗል፣ ነፍሱ አልዳነችም እያላችሁ ነው እንደማለት ነው። የመጀመሪያው እና ቅዱስ ኤፍሬም ደግሞ እንዲህ ብሎ ይገልጠዋል ይሄንን ወኢ ተዋሕደ በመንፈቀ ህላውያት፣ ባህርይን አካልን ከፍሎ አልተዋሃደም። ሙሉ ሰው ነው የሆነ። ሙሉ ሰው ማለት ነፍስም ስጋም ማለት ነው። ክርስቶስን ፍጹም ሰው ለምሳሌ ብዙ ጊዜ እንደምታውቁት ራሱን የሰው ልጅ እያለ ይገልጣል። የሰው ልጅ ለመባል ስጋ ብቻ ቢሆን የሰው ልጅ መባል አይችልም። የሚጎለው አለ። ነፍስን ያህል ነገር ጎሎ እንዴት የሰው ልጅ ይባላል? እና ራሱን የሰው ሰዎች የሰው ልጅ ማን ይሉታል? ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች ማረፊያ ጎጆ አላቸው፣ ለሰው ልጅ ለኔ ግን ማደሪያ የለኝም እያለ ሲናገር ሰምተነዋል ክርስቶስ አምላካችን። ስለዚህ ሰው የሆነው ነፍሳችንንም ስጋችንንም ነስቶ እንጂ ስጋችንን ብቻ ተዋህዶ ነፍሳችንን ትቶ አይደለም። ይሄ ከሆነ ግን የሰው ድህነት ፍጹም አይደለም ማለት ነው። አዳም ስጋው ድኖ ነፍሱ አልዳነችም እንደ ማለት ነው። ስለዚህ በጣም በአጭር ቋንቋ ሲገለጥ ያልነሳውን ነፍስን አልነሳም ካላችሁ፣ ነፍስን አላዳናትም፣ ነፍስን በሲኦል ትቷታል እያላችሁ ነው እንደ ማለት ነው። አጭሩ መልስ ይሄ ነው። ምናልባት ካለ ደግሞ ምሬ ነው ይምራል። መድኃኒታችን ለመቤታችን ድህነት አስፈልጓታ ያስፈልጋታል ያስፈልገት የሚል ነው። በነገራችን ላይ ይሄም ወደ መጀመሪያው ነገር የሚሄድ ነው። ለምሳሌ እኔ ቅድመ ልደተ ክርስቶስ ያለው ሰው በሆን ወይም ደግሞ ሌላ የነበረ ሰው ብናገኝ ሙሴ፣ አዳም፣ ሌሎችም ጻድቃን ልጆቹን ብናነሳ በራሳቸው ጻድቃን ናቸው፣ ቅዱሳን ናቸው። ነገር ግን ቅድም እንዳልኩት የአዳም የሔዋን መርገም የኃጢአት ውጤት አለ እነሱ ጋር ይሄ ከሆነ አስቡት ክርስቲያኖች፣ ድንግል ማርያም ይሄ የለባትም። የአዳም የኃጢአት ውጤት እሷ ጋር የለም። እኔን ከአዳም መርግም ከራሴም ኃጢአት ሊያድነኝ ነው። ድንግል ማርያም እንግዲህ ሁለቱም የለባትም ከተባለ የእሷ ከሴቶች መካከል ተለይታ የተባረች በሀሳብ ሳይቀር ድንግል የሆነች ሀሳቧ ሳይቀር ነቃ ሐሌው የሚባሉ አሉ። ህዋሳት ማለት ናቸው። ለአይምሮ ምግብና የሚሰጡ ወይም ደግሞ ለአይምሮ ግባት የሚሆኑ እነ ዐይን፣ እነ ጆሮ፣ እነግር ሌሎችም የስሜት ህዋሳቶቻችን በራሱ ለምሳሌ ሊቃውንቱ ሲያብራሩ የእመቤታችንን ጉዳይ ርእይ የሚባል በማየት የሚመጣ ኃጢአት ነው። ሰሚ በጆሮ አጼ ነ በማሽተት የሚመጣ ኃጢአት አለ። አባ መርቴያ ነው የሚባል ጻድቅ በማሽተት ተፈትኗል። አንዲት ዘማዊ ሴት ላይ ያደረ ሰይጣን በክፉ ማዕዛ፣ ማለት ኃጢአትን፣ ዝሙትን በሚያሳስብ ሽታ ሊፈትነው ፈልገው እንዲህ አርጓል። እና በአፍንጫ ሊመጣ የሚችል ኃጢአት አለ እና እመቤታችን አጼ ነ ከሚባለውም ኃጢአት አፍንጫዋ ማለት ነው፣ ንጽህት ናት። ድንግል አፍንጫ ነው ያላት፣ ድንግል አይድ ድንግል ጆሮ። ከዚያ ገሲስ ይባላል፣ በእጅ የራስ ያልሆነን ከመፈለግ የሚመጣ ኃጢአት ነው። ከዚህ ሁሉ ድንግል ማርያም ንጽህት ናት። ነቃ ሀሌ ወይም አንቅዕታ ሀሌው ይባላሉ፣ የሐሳብ ምንጮች ናቸው፣ ለኃጢአት ግባት የሚሰጡ ለጽድቅም እንደዛ። አሁን በቤታችን በዚህ ሁሉ ድንግል ከሆነች ወደ ውስጧ የመጣ ምንም አይነት የግል ኃጢአት እሷ ጋር የለም። ጭራሽም አታስበውም። እንኳን ልትሰራው ሀሳቡ ራሱ የለም። ይሄ ከሆነ የአዳማጥያት የለባትም ከተባለ እና እንደሌለባት፣ ወይም ደግሞ መርገም የለባትም ካልን፣ አለባት ከተባለ ሌላ ነገር ነው። አንዳንዶቹ አለባት ግን አድኗታል ሲሉ ብዙ ጊዜ ስለምንሰማ ከምን ሊባል ይችላል? ቅድስት ናት፣ የአዳማጥያት የለባትም፣ ወይም ደግሞ መርገሙ የለም። ከምን ነው ያዳናት? ሙሴን ባዳነበት ማዳን እሷ ሊያድናት አይችልም። አዳምን ባዳነበት ማዳን እሷ ሊያድና አይችልም። ስለዚህ ድንግል ማርያም ያ የአዳም መርገም የግል ኃጢያት ከሌለባት ከምን ዳነች ልንል እንችላለን። ምናልባት እሷ ራሱ የሉቃስ ወንጌል ምዕራፍ አንድ ቁጥር 46 ላይ ወትት ሐሰይ መንፈሴ በአምላኬ ወመድኃኔ መንፈሴ በአምላኬ በመድኃኒቴ ደስ ይላታል በመድኃኒቴ ስለምትል እሷ መድኃኒቴ እያለችው እናንተ ምን አገባችሁ የሚሉ ሰዎች አሉ። እኛም መድኃኒቷ ነው እንላለን። ግን ከምንድን ነው ያዳናት የሚለውን ደግሞ ማወቅ ተገቢ ነው። እውነት ነው። እመቤታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን መድኃኒቴ ትለዋለች። እስኪ አንድ ምሳ ኢየሱስ ክርስቶስ እጸ ሕይወት ይባላል። ታውቃላችሁ ብዙዎቻችሁ እርግጠኛ ነኝ የሐሙስ ውዳሴ ውዳሴ ማርያም ትጸለያላችሁ እና እዚያ የሐሙስ ውዳሴ ማርያም ካልተሳሳት ሁለተኛው ክፍል ስለዚህ እመቤታችን እናመሰግንሻለን የሚለው ጋር ዳግመ ከፈለነ ንብላ እምፀ ሕይወት ዳግመኛ ከእፀ ሕይወት እንበላ ዘንድ አደለን ይላል። እየሰማችሁ ነው አይደል ዳግመኛ ከእፀ ሕይወት እንበላ ዘንድ ምን አለን ይኸውም የክርስቶስ ሥጋ ደም ነው በማለት የክርስቶስ ሥጋና ደም እፀ ሕይወት ይባላል። እስኪ እፀ ሕይወትን ወደኋላ ልመልሳችሁ አዳምና ሔዋን ኃጢአት ከሰሩ በኋላ ነው እፀ ህይወትን እዛ፣ በገነት ኃጢአት ሰርተው እፀ ህይወትን ይበሉ ነበር? ወይም ኃጢአትን ሳይሰሩ እፀ ህይወትን ይበሉ ነበር ወይ? ሳይበሉም ነበር? እስከ ዛሬ ያለው ግንዛቤያቸው፣ እውቀታችሁ ምንድን ነው? እፀ ህይወት የሚያስፈልጋቸው በድለው ነው? ሳይበድሉ በገነት እያሉ እፀ ህይወት፣ በንጽህና በቅድስና እያሉ እፀ ህይወት ያስፈልጋቸው ነበር? የሚገርማችሁ ሁለተኛውን ዕጸ ሕይወትና አማናዊውን ሰማያዊ የተለየ ዕጸ ሕይወት ነው ከሰማይ የወረደው አሁን እንጂ ገነት ላይ የነበረው ዕጸ ሕይወት አይደለም። በእርግጥ ግን ምሳሌ ሆነ። የሚገርማችሁ አዳም፣ ሔዋን ኃጢአት ሳይሰሩ ሳይበድሉም ዕጸ ሕይወትን በልተው ታድሰው ነው ወደ መንግሥተ ሰማያት ይገቡ የነበረው። ይህን በደንብ ያዙልኝ። ሳይበድሉ ኃጢአት ሳይሰሩ ምን ያስፈልጋቸው ነበረ? አሮጌ ስጋቸው ታድሶ ወደ መንግሥተ ሰማያት የሚገቡ ምን በልተው ነበረ? ዕጸ ሕይወት። ሳይበድሉም ዕጸ ሕይወት ያስፈልጋቸው ነበር። አሁን ወደ ነገረ ማርያም እንምጣ። መቤታችን ባዳምም በኩል የመጣ መርገም በራሷ በኩልም ያለ ኃጢያት የለባትም፣ ንጽሕት ናት። ዕጸ ሕይወት ግን ያስፈልጋታል። ይህንን አንድ የቤተ ክርስቲያናችን ሊቅ መድኃኒት የምትለውን ቃል ሲተረጉም መድኃኒት ሁለት ጥቅም አለው አለ። መድኃኒት ስንት ጥቅም ከታመምን በኋላ የበሽታ መከላከል አቅማችንን ለማጠንከር ለማገገም በሽታውን ውስጣችን ያለውን በሽታ አጥፍቶ እኛን ጤነኛ እንድንሆን የሚያደርገን መድኃኒት አለ። ወደ ውስጣችን የሚገባ በተለያየ መንገድ ከታመምን በኋላ የምንወስደው መድኃኒት መድኃኒት ይባላል። ደግሞም በእኛ ልማድ እንኳን ታውቃላችሁ፣ የኢትዮጵያ አሁን ተቀይሮ ካልሆነ አላቅም፣ የኢትዮጵያ ጤና ፖሊሲ እንኳን ሳይቀር እኔ እንግዲህ ሳቅ መረጃውን ሲሰማ ቅድመ መከላከል ነው የሚባለው። ምን ማለት ነው? እኛ ከታመምን በኋላ ብቻ አይደለም መድኃኒት የምንወስደው። ለምሳሌ ብዙ ጊዜ ክትባት የሚባለው መድኃኒት ታውቃላችሁ። ታመን ነው ሳንታመም ክትባት የሚሰጠን? አቤት መድኃኒት ነው አይደለም ክትባቱ? አቤት መድኃኒቱን ሳንታመም መውሰድ ማለት ምን ማለት ነው? ያልታመመ ሰውም በሽታ እንዳይደርስበት እንዲያውም የሚገርማችሁ ትምህርት እኔ እንደ መምህር አጠር ላረግ ነበር ይዝረከረክብኛል፣ እንግዲህ ጥሎብኝ። ምን ማለት መሰላችሁ? የመድኃኒትን ጉዳይ ከራሱ ከበሽታ እንደሚሰራ ነግረውናል ደግሞ ጸሐፊዎች። መድኃኒት ከምን ይሰራል? በሽታውን ሊያመጣ ከሚችል ከራሱ እና ሳዊሮስ ዘስሙናይን ክርስቶስም ከበሽታ መድኃኒት ሰራ ይላል። ጸበለሱን ነው ታውቃላችሁ። አዳም ሔዋን የጸበለሱን ፍሬ በሉ። ክርስቶስ ደግሞ አዳምና ሔዋን የጸበለሱን ፍሬ በልተው ከሞቱ በኋላ የጸበለሱን ግንድ መድኃኒት አደረገው። ሰባት እጽዋት አሉ። ከሰባቱ እጽዋት ማለት አንድ መስቀል ሰባት እንጨት ነው ያለው። ከሰባቱ እንጨቶች አንዱ እጸበለስ ነበር። ከበሽታ መድኃኒት ተሰራ። ወይም ደግሞ ታውቃላችሁ፣ እባብ የነደፈውን ሕዝብ ሙሴ በምን አምሳላዳ ነው? ይሄ ማለት ነው እና ክርስቶስ አምላካችን ለእናቱ ለድንግል ማርያም መድኃኒቷ ነው ስንል፣ አዳሜዋን ኃጢአት ሳይሰሩ ሳይበድሉም ዕፀ ሕይወትን ተመግበው አዲስ ሕይወት ይኖሩ ነበር። ድንግል ማርያምም እዚህ ምድር ላይ ስትኖር የሚራብ ስጋ አላት፣ የሚደክም ስጋ አላት፣ ሀዘን የሚስማማው ስጋ አላት። ከኃጢአት በቀር ኃጢአት አልሰራችም እንጂ የእኛ የሆነ ማንነት ነው ያላት። ሞታ ስትነሳ የማይራብ ስጋ ይኖራታል። ታውቃላችሁ። እና ትንሳኤዋ እንደ ልጇ ትንሳኤ ይባላል። አይታችሁ ከሆነ ልጇ የተነሳው በስልጣኑ ነው። እሷ ደግሞ ልጇ አስነሳት። የተነሳችው እንደ ልጇ ትንሳኤ ነው። እንደ ምኗ ትንሳኤ? እንደ ልጇ ትንሳኤ ነው ማለት የማትራብ የማትጠማ ሆና ተነሳች ተነሳች ማለት ነው እንጂ ብዙ ሊቃውንት የሚስማሙበት ከገና ከቀን አንጻር ይሄ ሦስት ቀን ከሚለው አንጻር የሚጠቀስ አይደለም እና ልጇ በጌትነቱ በአምላክነቱ በስልጣነ መለኮቱ የተነሳውን ድንግል ማርያም ደግሞ በሱ አስነሽነት የማይራብ የማይጠማ የማይደክም የማያዝን መከራ የማያገኘው ስጋ ይዛ ተነሳች ማለት ነው። እዚህ ምድር ላይ ስትኖር ግን የሚያረጅ ስጋ ነው የነበራት። ከተነሳች በኋላ ስጋው አያረጅም። ምናልባት በዚህ በኩል በዚህ በኩል ሁለት ነገር ተናግሬያለሁ። የበደለ ብቻ አይደለም መድኃኒት የሚያስፈልገው። ለዚህ መነሻ ምክንያታችን እዚያው አዳምና ሔዋን ኃጢአት ሳይሰሩም እፀ ሕይወትን ይበላሉ። እፀ ሕይወት ደግሞ ክርስቶስ ነው። ለኃጢአት ብቻ አይደለም፣ ለኃጢአተኛ ብቻ አይደለም መድኃኒትነቱ። ላልበደለም እንዳይበድል መድኃኒት ይሆናል እና ያልኩት ግን ግልጽ ነው አይደለም? ከማረዝም እዚህ ይበቃኛል። ውስጥ ማለት እግዚአብሔር። እሺ ቃለ ሕይወት ያሰማልን። ያው ምስጢሩ ትንሽ ሰፋ ያለ ስለሆነ ያው እናድር ካልሆነ በስተቀረ ሰፋ ያለ እውነት ነው ግን በቂ የሆነ ደግሞ ምላሽ ላይ ስለተገኘበት ቢያቆሙም ያስከፋ አይደለም ማለት ነው። እንግዲህ እሺ፣ ልመለስ ደግሞ ወደ ክቡርነቱ ና። አሁን ቅድም እኔ እንዳልጠይቅ መጀመሪያ ያነሱት ነገር እኔንም እያሳፈረ ይመጣ አስቀድሞ ማጠር ሆነብኝና፣ ግን ደግሞ አንዳንዶቹ ጥያቄ አሁን እዚህ የሚጠየቁ ነው እንዳትሉ፣ ደግሞ ሰው በመንደሩ በስራ ቦታ ማህበራዊ ቦታ ላይ ሲሄድ ደግሞ የሚያጋጥመው ነገር አለና አንዳንድ ጊዜ ብዙ ሰው የሚማርለት ሌላ ሰው ነው። እናንተ የቆይ ገሌ መምህር ጋር ደውዬ እመልስልሃለሁ የሚል ሰው አይጠፋም። እና ያ ማለት ለዚያ ሰው ሲማርለት የቆየው ያ መምህር ነው እንደማለት ነው። እና አንዳንድ ቀላል የሚመስሉ ግን ማህበራዊ ሕይወታችን ላይ ደግሞ በጣም ተጽዕኖ የሚፈጥሩ ሀሳቦች አሉ። አንደኛው ከዚህ ከእርድ ጋር ነው። እንግዲህ ከሁለት ሳምንት በኋላ ደግሞ እኛ መፈሰካችን ስለማይቀር ከእርድ ጋር የተገናኘው ሀሳብ ምንድን ነው? ብዙ ጊዜ ከኛ ቤተ እምነት ውጭ ያሉ እርዶችን በአጋጣሚ ብንበላ፣ በወዳጅነት በመንደር በአካባቢ እንደዚህ ያሉ ነገሮች ምን ሊያስከትል ይችላሉ? ከቤተክርስቲያን ትምህርት አንጻር ተገቢ ነው ተገቢ አይደለም የሚለው አንድ፣ ሁለተኛ ደግሞ ብንበላስ ደግሞ ከእርክሰት ከምን ጋራ ተያይዞ የሚመጡ ሀሳቦች ይኖራሉ። እና ከእኛ ቤተ እምነት ውጭ ያሉ እርድን በተመለከተ የቤተክርስቲያን ትምህርትና እይታ ምንድን ነው? ያው ቄራ ስለሆነ ሰፈሬ። ጥሩ ጥያቄ ነው። በቀጥታ ለእኔ የሚሆን ነው ነገሩ። ከመጽሐፍ ቅዱስ የተነሳ ነው። በነገራችን ላይ ስጋ በሌሎች የታረደ አንበላም የሚለው ያው የቅዱስ ገብርኤል ልጆች ስለሆናችሁ ሰለስቱ ደቂቅ በደንብ ነግረዋቸዋል። አደለ? ሰለስቱ ደቂቅ ባቢሎን ተግዘው ሄደው ጥሩ ምግብ ከበሉና ኑሮ ከተስማማቸው ሀገራቸውን ይረሳሉ በሚል ተስፋ ንጉሡ በጥሩ መጋቢዎች፣ ቀላቢዎች እንዲበሉ አድርጎ ነበረ። በዶርም ነው የሚማሩት። ልክ የኮሌጅ ዩኒቨርሲቲ ላይፍ ነው እየኖሩ የነበረው እና ከዛ አመፁ። አመፁ ብን ብለው ምግብ ይስተካከል ብለው፣ እኛ የምናውቀው ምግብ ይስተካከል ታውቃላችሁ። ያው የዶርም ምግብ የካፌ ምግብ ታቁታላችሁ። እነሱ ግን ምግቡ ኳሊቲው ይቀንስ ብለው ነው ለምንድን ነው ይበሉ የነበረው እየታረደ፣ ጮማ ነበር የሚቆርጡት፣ ጠጅ ነበር የሚጠጡት። ስለዚህ ይህን እየበላን እየጠጣን በዛ ምግብ ራሳቸውን እንዳያረክሱ ዳንኤል እንዳለው ማለት ነው ራሳቸውን እንዳያረክሱና አገራቸውን እንዳይረሱ ማንነታቸውን እንዳይረሱ ጠየቁት ማለት ነው፣ አሳላፊውን ይህን ጊዜ ቀናት ቆረጠላቸውና እስከዚህ ቀን ድረስ ሞክረን ጥሬውን ብቻ እንብላ እና ከዛ በኋላ ከከሳን ከሰው ጋር አብረን እንበላለን አሉት። እንደምታውቁት ሆነላቸው አምሮባቸው ታዩ ይላል አይደል። የሚበሉት ጥሬ የባቢሎን ነው አይደለም? አሁን ጥያቄው ሰለስቱ ደቂቅ ይበሉት የነበረው የሚቆረጥሙት ጥሬ ከእስራኤል እየመጣ ነው ወይስ ከባቢሎን ነው? አንበላም ያሉት በሬስ የባቢሎን ነው የእስራኤል ነው? ሁለቱም የባቢሎን ነው። የባቢሎንን ጥሬ መብላታቸው አያረክሰንም ለምን አሉና፣ እንስሳቱን ግን ለምን ተጸየፉ ከተባለ እንስሳቱ ሲታረዱ በጣዖታት ስም ነው የሚታረዱት ደም በሚፈስ ሰዓት መስዋዕት ሆነው እንደ መቅረብ ስለሆነ ያንን ነው የተጸየፉት በዛ ምክንያት እኛም ስመ እግዚአብሔር ተጠርቶ ጸሎት ተደርጎ ከሚታረድ በስላሴ ስም ከታረደ ውጭ አንበላም ስጋው የተለየ ስለሆነ ምናምን አንዳንድ ሰው ሲያጋንን እኔ ሽታው ራሱ ደስ አይለኝም እና ይላል ምንም ውሸት ነው እንደዚህም አታጋኑ ማለት ይሄ ቀድመን ውስጣችን ያለው ፕሪጁዲስ ነው እንጂ ስጋው አንድ ነው፣ ስጋ ነው። እግዚአብሔር ነው የፈጠረው። ነገር ግን የሚባረክበት መንገድ የሚታረድበት መንገድ በጣዖታት ስም የታረደ እንደማለት አድርገን ስለምናየው አንበላም። ስጋን ለይቶ መከልከል ግን የመጣው ከትንቢተ ዳንኤል ምዕራፍ ሶስት ነው በነገራችን ላይ ትርጓሜያችን ላይ ይሄ ቃል በቃል አለ። አሁን ትንቢተ ዳንኤል ትርጓሜ ታትሟል፣ ታገኙታላችሁ። ሰለስቱ ደቂቅ የባቢሎንን ስጋ አይበሉም ነበረ፣ ሌላውን ግን ይበሉ ነበረ። ስለዚህ በጣዖት ስም የታረደ ነው። ከዚያ ባሻገር ግን አንዳንድ አስጨናቂ ጊዜ ለምሳሌ በሀገራችን ታሪክ ረሃብ ተከስቶ የነበረበት ዘመናት አለ እና ክርስቲያኖቹም ሙስሊሞቹም አንድ ላይ ተርበው የሚታረደው ነገር አንድ ነው እና እንደዚህ አይነት ነገር ሲከሰት ምን መደረግ ይችላል የሚለውን የቦሩ ሜዳው ታላቁ ሊቅ በረከታቸው የደርብንና መምራ ካለወልድ መምራ ህካለወልድ ለዚህ የሰጡት ምላሽ በጣም ለሁል ጊዜም ያው መምህራ ካለወልድ ብዙ አንድምታችን ላይ ያሉ አንዳንድ ለየት ያሉ ሀሳቦች፣ ማብራሪያዎች የሳቸው አሉ። ልክ ያሁን የምሥጢረ ሥላሴን ከጣት ጋር አመሳስሎ ያስተማሩበት በእግዚአብሔር ጣት ምናም እንደዚህ አይነት እና እሳቸው ምንድነው የተናገሩት? እነሱ ይረዱ እኛ ባርከን እንበላለን ብለዋል። እየሰማችሁ ነው። እነሱ ምን ይበሉ ይረዱት፣ እኛ ባርከን እንበላለን ብለዋል። ይሄ ባርኮ መብላት የሚለው አስተሳሰብ እንደዚህ አይነት ኤክሰፕሽናል በሆነ ጊዜ ይሆናል። ግን እየተጸየፈ እየተጠራጠረ ሰው እንዲበላ አይታዘዝም። መነሻው ግን መጽሐፍ ቅዱሳዊ ነው። ሰው ከሕሊና አንጻር እውቀት ራሱ ኖሮት ምን ችግር አለው ብለህ ራሱ እንድትናገር መጽሐፍ ቅዱስ አይፈቅድልህም። በአንተ እውቀት የተነሳ ወንድም ለምን ይሰናከላል ብሎ ቅዱስ ጳውሎስ ስለዚህ ጉዳይ ስለ እንዲህ አይነት ለጣዖት የተሰዋውን ስለ መብላት ባወራበት አንቀጽ ነው ክርስቶስ የሞተለት ወንድም በአንተ እውቀት ምክንያት ለምን ይሰናከላል? ይላል። ስለዚህ ምናልባት አሁን አንዳንድ ሀገር ላይ ሆኖ ባርኬ ብበላ ችግር የለውም የሚል ሰው ሌላው ወንድሙ ይሄ ነገር የሚከብደው ከሆነ ወንድሜ የሚያሰናክለው ከሆነ እኔ ለዘላለም ሥጋ አልበላም እስከ ማለት አድርሶታል ቅዱስ ጳውሎስን እና ከዛ ውጭ ግን በጠቅላላው የተጠየቀው ጥያቄ መጽሐፍ ቅዱሳዊ መሠረቱ ትንቢተ ዳንኤል ምዕራፍ ሶስት ነው። በጣም አስጨናቂ ጊዜ ኖሮ ባርኮ መብላት ይቻላል። እየተጠራጠረ ግን መብላት አይችልም ማለት ነው።